ትክክለኛ ነገር ነው ያወራሁት። እንኳን ይሄ እኮ ልማድህ ነው። ሲጀመረ ጭራሽ እንገናኝ በሰፊ ፍላጎቴ የለም። እና አንድ ትናንትና የተሰራው ቪዲዮ መልእክት አንደኛ ይሄን ይመስላል። ሁለተኛ እንግዲህ እንደምታዩት ያው ሃይማኖት ብዙ ነገር እየተናገረች እንደሆነ ሰምታችኋል። ይኸው መልእክቱ ይሄን ይመስላል ቃል በገባበት ነው ይዞ የመጣው ለኦዲየንስ፣ እሱም መልእክቱንም ሲያስተላልፍ በብዙ ነገር አስነቅቶታል። ትናንትና አንደኛ የለቀቁበት ሰዓት ተመሳሳይ ነው። ቅድም እንደዚህ ነገር አይቻለሁ ቪዲዮ ላይ ምናምን ሲል በጣም ብዙ ነገር አስነቅቷል። ግን ኤኒዌይስ እንደዛ አንድ ላይ እንኳን አይደሉም ግን የሆነ ድምፅ አሰምቶታል። ካሜራማ ናቸው አንድ አደለ ኤዲት ሲያደርግ የሆነ የሰማ ይመስለኛል። በእንደዚህ አይነት ነገር ብዬ ነው የማስበው እንጂ አንድ ላይ የሚሆኑ አይመስለኝም። ሲቀጥል ደግሞ ስልካቸው ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው ቤተሰቦች፣ አዳራቸው በስመ አብ ቴክታከሮች፣ የሀይሚ ደጋፊዎች ትናንትና ረብስ ሊያብዱ ነው እንዲግን ወይኔ ወይኔ፣ ብሩኬ እንኳን ከሀይሜ ህይወት ወጣ። እንኳን አረባትሽ እውነትሽ ነው። ሲያምርሽ ይቀራል እ። ሲያምርሽ ይቀራል። ብሩኬ ከሀይሜ ህይወት ወጣ ማለት ሲያምርሽ ይቀራል። እሱ ይቅርሽን ያንተው እና ማለት ነው። የትናንትና ቪዲዮ እንግዲህ ብዙ ጊዜ ስልካቸው አንድ አይነት ነው ስትሉ ነበር። የሃይሚን ስልክ በደንብ አቅርባችሁት የእሷ በቁመቱ ነው ካሜራው። የብሩኬ ደግሞ ሶስት ቦታ ነው ሶስት ልክ እንደ አይፎን ማለት ነው። የእሷ አይፎን የተለያየ ነው መሰለኝ አላውቅም። እንትኑ የሁለቱም አይፎን ነው ግን የሃይሚን በቁመቱ ነው ካሜራው ረጅም ነው። የሷ በቁመቱ የቡርኬ ደግሞ ሶስት ቦታ ነው። እሱን ለይታችሁ ማየት ትችላላችሁ። ካሜራቸው አንድ አይነት አይደለም በፍጹም። አቅርባችሁ ማየት ትችላላችሁ በደንብ አርጋችሁ። የሆነች ደቂቃ ላይ እጇን ታነሳለች፣ የዛን ሰዓት ማየት ትችላላችሁ። ሌላው ሲቀጥል አንድ አይነት ሰዓት ነው የለቀቁት ያላችሁ። እሱን ካሜራ ማናቸው አንድ ስለሆነ እንደዚህ እንደዚህ ብላለች እንደዚህ እንደዚህ ብሎ ሊነግረው ይችላል። ካሜራማኑ ጋር ደግሞ ትናንትና በጣም ቤስት እያወሩ ነበረ የሰሩት ራሱ ስለዚህ የሆነ የሚነግረው ነገር እንደነበር ነው የገባኝ። ቪዲዮን ራሱ ሲሰራው ማለት ነው። ብሩኬ ሲቀጥል ደግሞ ያንን እንደዛ እዛ መልእክት ላይ ብዙ ነገር ሀይም ያስተላልፋለች፣ እንደሰማችሁት አትፎክርብኝ። እንደዚህ ነው። በኦዲንስ ምክንያት እንዲተጣልተናል ምናምን። በነገራችን ላይ ማለት ነው ሀይሚ ከብሩኬ ጋር ከራቀሽ ጀምሮ ማለት ነው ብዙ ብዙ ነገሮችን እያወጣች ነው። ለኦዲንስ የማይባል ነገር በፊት በፊት ብሩኬ ተይ ዝም በይ እንደዚህ አይባልም ምናምን ምናምን እያለ በጣም ይገስጣት ነበር። እና ኦዲንሶቹ ጋር ያኔ ብዙ ነገር ምንም አትናገርም፣ እንጂ አሁን ሃይማኖት አሁን የመጀመሪ አይደለም እኮ ስትሰደብ። ከዚህ በፊትም ስለ ኦዲንስ ስትናገር ብሩኬ ተይ አትናገሪ ነው የሚላት እና የሀይሚ ጭንቅላት ብሩኬ እንደሆነ ነው ያው ያሳወቅኩት የምሬ ነው ምላቸው። በዚህ አሁን አሁን ተለያይተው በሚሰሩት ውስጥ ማለት ነው። ግን እናንተ የብሩኬ አይዲያ ተበላሸ ምናምን እሱን ደግሞ ያው እንትን እንደምትሉት ያውቃል። ምክንያቱም ይሄ እሱ አሁን ይዞ የመጣትን ነገር እንደማትፈልጉ ያውቃል። ስለማትፈልጉ ቪዲዮውን ለምን ይዤ እንደመጣሁ እንዲገባችሁ በደንብ አርጌ ግልጽ አርጌላችኋል ብሎ የሰራላችሁ ለዛ ነው ግልጽ ያደረገው። እና የሚሰራውን አይዲያውን አልቻለበትም፣ ግልጽ አረገው ተናገረው እያላችሁ ነበር። እና እሱ አልፈለገም፣ በዛ ሙድ። በመጀመሪያ ግን የሶሲን ፕራንክ አድርጎ፣ ከዛ ግን በተገላቢጦሽ ሃይሚ ፕራንክ አድርጋችኋለች። ይሄ ወደዳችሁም ጠላችሁም ፕራንክ አድርጋለች። ሃይሚ ሃይሚ ሁለት ቀን ሶስት ቀን ሶስት ቪዲዮ ሰራለሁ ብላ ከዛ በኋላ ዳኒ ጋ ማውራት ጀመረች። ከዛ ዳኒ ገባበት፣ ዳኒ አበረታታት፣ ቀጠለችበት። ሶስት ቀን ሰርተው ግን ይቅር ሊባባሉ ነበር የነበረው ከዛ በኋላ ሲታረቁ አራታችሁን ማስታርቄ ከውስጣችሁ ሉጣ አለ። ብሩኬ ነጭ ነጭ ለብሰው ሄዱ ቀን፣ የዛ ቀን ብሩኬ ነግረዋለች እያንዳንዱ ነገር። ከዛ ብሩኬ ስትነግረው ያኒ የሆነ የራሱን አድቫንቴጅ ነግሯታል፣ እንደ ከፋውም እንደሆነ ተናግረዋል። ይቅርታ። ከዛ የዛኑ ቀን ደግሞ ስሜቱን ገለጸላት ዳኒ ገለጸላት፣ በሌላ መንገድ በሌላ መንገድ ሄዱ ግን የዛን ቀን እሱ ሁሉን ነገር ነግረዋለች፣ ፕራንክ እንደሆነ ምናምን ነግረዋለች ሀይሜ። ከዛ እሱ በተገላቢጦሹ ዝም ብሎ እየተጨቃጨቃት ዳኒን ወደድሽው፣ ዳኒን አፈቀርሽው ምናምን እያለ ሙድ እየያዘባት ምናምን ይላታል ይመስለኛል፣ የተናደደችበት ነገር ማለት ነው። ከዛ በኋላ ይውጣለት ብላ እሷ ሄደች፣ የአንገታ ብሎን ተቀበለች። ከዚ አንገታ ብሎን ከተቀበለች በኋላ እሱ በጣም ደበረው፣ ሲደብረው ተናገራት እንደሚመስለኝ ማለት ነው። እንግዲህ ቪዲዮውን ዝም ብላችሁ እዩት፣ እሷ የምትናገረውን ነገር ማለት ነው። ከዛ እንዴት ይጠረጥረኛል? ምናምን እያለች ተናደደች። በዛው ኦፍ ወጡ፣ ተዘጋጉ። ከፍፄ ጋር ሲገናኙ መታረቅ አልቻሉም። ከዛ እንትና ማገናኘ ከዛ ከዛ ስላልኩባቸው ይቅርታ እንዲገባችሁ ብዬ ነው። እና በእነዚህ አይነት መልኩ አልተግባቡም። ገባችሁ? አልተግባቡም። ሁለቱ ጋም ፍቅር አለ፣ ግን የቅናት መንፈስ እንትን ብሏቸዋል። ከዛ እንዴት ጠረጠረኝ ብላ ሃይማኖትም እንዴት ከዳኒ ጋር ሊጠረጥረኝ ይችላል አለች። እሷ ግን ለማናደድ ነው የሄደችው። ግን በማግስቱ ስትመጣ እሱ የተናደደ አይነት አልሆነላትም። ከዛ ቃል መልስ አለች። ልታናድደው አልሆንም። ያንን ደግሞ ያለችው ከኦዲንስ ጋር ምናምን ያለችው ደግሞ ኦዲንስም ስለሚላት ነው። ሶ ያንን አሁን ብሩኬ ጋር ብትሆን ኖሮ እንደዚህ እንደዚህ አትበይላት ነበር። እሱ ብዙ ነገሮችን እንደዛ ይላታል። በነገራችን ላይ ባይዘ ወይ ብዙ ነገሮች ልነሳሳት እንችላለን። ቪዲዮ በምናወራ ሰዓት የፈለገ ነገር ስማርት ብንሆን አንዳንድ ነገሮች ልነሳሳት እንችላለን እና እኛም ማናየው ነገር ከጎናችን ያለ ሰው ሊያይልን ሊያስተካክልልን ይችላል። ያን ነገር ብሩኬ ነበር እንደዚህ በይ ዝም በይ ምናምን ነው የሚላት እና ነገር ብዙ ነገር ሚስጥር እያወጣች ነው አሁን ላይ ማለት ነው። ከኦዲንስ ጋር አጋጣሚ ነገር በጣም ጥሩ ነው። በጣም የተሻለ ነው ማስበው። ሌላው አንድ ሲለቀቅ ኢንስታግራም ላይ እኔ አይቻለሁ፣ ሰማንም ሁሉ ነገሯን አይቻለሁ። ከዛ ግን እኔ የራሴን ፎቶ አርጌ ልጅቷ ይችናት ብዬ ያመጣሁት ያው ሌላ ነገር ውስጥ እንዳትገቡ ብዬ ነው። እኔ ዝም ብዬ የራሴን ፎቶ አርጌ እንትን ያልኩት እንጂ እኔ ፎቶውን እንዳየሁት ጠዋት ኢንስታግራም ላይ ገብቻ አግኝቻታለሁ ከዳኒ ጋር እንደምትሰራ። ግን ለምን እንደዚህ አደረገው ምናምን ብዬ ለራሴ ጥያቄ ሆኖብኝ ነበር። ከዛ ማታ ላይ መቶ ቪዲዮውን ሲናገር ገባኝ፣ በቃ ለምን እንደሰራው ማለት ነው። አሁን ደግሞ ሀይሚ ከሷ ጋር ተገናኝታ ምን እንደምትሆን የሚታይ ነው የሚሆነው። ብዙዎቻችሁ ደግሞ የሀይሚል ልደት ደርሷል። ለልደቷ ሰላም ቢፈጥሩ ጥሩ ነበር ምናምን ብላችኋል። ሰላም ቢፈጥሩ ጥሩ ነበር፣ ግን እኮ ሰላም እንዳይፈጥሩ ያደረጋቸው ነገር አሁን ሁለቱ ቀናት ነገር ተፈጥሮ አልገባችሁ። አሁን እሱ እሷ ሶሲ ጋር ስለሄደ ተናዳ ነበር፣ ተናዳ ፕራንካር ጋር መለሰች። አሁን ደግሞ እሷ ዳኒ ጋር ሄደች። ዳኒ ጋር ሄዳ የሄደችውን ነገር አልወደደም። ብሩኬ አልወደደም። ሀብል መቀበሉንም አልወደደም። አሁን እሱ ነገር ወይ የሆነ ነገር ስጦታ ይሰጣታል፣ ለልጅቷ ማለት ነው ከዛ በኋላ ስሜቱ ምን እንደሆነ ይጠይቃታል። እርግጠኛ ነኝ ነገ አሁን ስጦታ ነው የሚሰጣ ስለዚህ ልጅ ማለት ነው። ከዛ በኋላ ወይ ተነጎዲያ ወይም ነገም ልትመጣ ችላል ቻ ነው ብቻ ስሜቱን ብቻ የስጦታ ስሜቱ ምን እንደሆነ እንዲያሳውቃታል። ለምን ዳኒ ያሰራላትን ምን እንደሆነ ይነጋገራሉ። ስለዚህ አሁን ያንን ነገር ለማስረዳት ብቻ ነው እንጂ የመጣው አንድ እናንድ ብሩኬ ይችን ልጅ አፍቅሯት ነው ወዷት ነው። አትሸወዱ አትሸወዱ። የምሬን ነው። ምንም ተናግሮ በፊት ለፊት ተናግሯችሁ እናንተ ግን የሌለውን ሁሉ ከአርቲስት ዮባ ጋር የሰራችውን ሁሉ እያወጣችሁ ምናምን ተለጣጥፋላችሁ። ለጣጥፉ ምንም አት አደለም ግን እሱ አንድና እንዲያመጣት ለዚህ ነው። ሲቀጥል ደግሞ ከዳኒ ጋር ትሰራ ነበር፣ እንዴት ወደሱ መጣች? ምናምን ይሄ ሁሉም እኮ ስልክ የራሱ ይጠቀማል። ሁሉም ያወራል፣ ይሰራል። ይሄ ነገር በነገራችን ላይ ዝም ብሎ አይደለም፣ ብር ተከፍሎ ይሆናል። በነፃ የሚገኝ ነገር የለም። የሆነ ነገር ወይች ልጅ አሁን ትንሽ ቆይታ ዩቱብ ተከፍታለች ወይ የሆነ ነገር ትሆናለች። ከዛ ውጭ ምንም አዲስ ነገር አይኖርም። ግን ብሩኬ ያፈቅራታል፣ ይወዳታል ብላችሁ አትሸወዱ። ብዙዎቻቸውን ደግሞ ብሩኬ በስማምኔ ማ እዚህ ጋር አለውም። በቃ የሆነ ኧረ ለምን ለ አለ እንጂ በመኪና ብላፍ እንኳን ከሀይሚ ህይወት ወጣ። ኧረ እንዲ ያላሉ ጉድ የለም። ወይሱን ሰሙታላችሁ? ቲክቶክ ማለት ነው። እኔ አለለትም ለሱ ማለት ነው። ሲጀመር ምን አረገን? የኒ ጌታ የኔ አንበሳ፣ እንዲህ ነገሮችን በተግባር ሊያሳይ ለሚስቱ የኔ ታታሪ እንዴ በንግግር አልገባ አልግባባ ስትለው፣ አትጥራኝ፣ ሲሜን አትጥራኝ፣ እንዲ አትበለኝ፣ እንዲ አትሆን ስትለው ልጥራሽ ፍቀጂልኝ አላት እና ከዚህ በላይ ምን ያርጋችሁ። እንዲ ረ ቡቡዬማ ይለያል። ምሬ ነው። እግዚአብሔር ልጅ እንዳንተ ይወጣ እንዳንተ አይነት ይወጣል ልጅ ራሱ ማለት ነው። ሴት ሴት ትላለች ወንድ ልጅ ከሰጠ ሴትም ብትሆን ያው እንዳንተ አይነት ጸባይ ካላት እውነት የተመረቀች ናት። እግዚአብሔር እንዲህ አሁን፣ በተግባር በርቅም በምንም ሲባሉ አልተግባቡም። ስለዚህ በእንደዚህ አይነት መልኩ የሚግባቡ ከሆነ ሊያሳያት ይችል፣ ልጅ ይዞ መጣ። እኔ ምፈራው የባሰ ነገር ግን እንዳይፈጠር ነው እየፈራ ያለሁት ማለት ነው። ምክንያቱም ብሩኬ ነገር ይገንበታል ያንን ነገር ነው እየፈራ ያለሁት። ሰው ያበጠው ይፈንዳ የእናቴ ልጅ ነኝ እኔ ቀብራራ ብሏል። እንግዲህ ቀብራራ ምንም ማለት አይደለም። ሰው እንግዲህ በሕይወት የሚኖረው አንድ ጊዜ ነው አይደል እንዴ? ስለዚህ ያሰበው ከተሳካ ተሳካ፣ ካልተሳካ አለቀ። ምንም ማለት አይቻልም። እንግዲህ በመሀል የሚፈጠረውን ነገር አብረን ያለን ቲክታከሮች ግን ብዙም አይሄድላችሁ። ሃይሚ እንኳን ከህይወቱ ወጣች እንኳን እንዲሆነ እንደ እንደ እረ በስመ አብ። እርግማኑ ደግሞ እናንተ ዝም ብላችሁ እንዳፋችሁ እንዳመጣ የምትቀደዱት ይሄ የሀረብ ሀገር ቂጣ አፋችሁ የቀደደውን በኢየሱስ። እኔ እንደዚህ አልጠበቅኩም። የመጀመሪያ ጊዜ ስጠብቅ ማለት ነው። በዚህ አጋጣሚ የቡቡ የእህቶች ለሃይሚም ለብሩኬም አንድ አይነት የሆነ ስሜት የፈለገ ነገር ይፈጠር ምክንያቱም ነግሮናል፣ ብሩኪያ እኛ ነግሮናል። ሀይሚ ኮ ችግራችን ምንም ሳትናገር ነው። ስለ ርዕሱ ዱብ የምትለው ዱብ ስትል የምታደረገው ነገሮች ሁሉ እያናድዱናል እና ሀሳባሴ ስንሰጥ ተናድን። በመሀል አንዳንድ ነገር ልናት እንችላለን። ነገር ግን ሀይሚ ከብሩኬ ጋር እንድትለያይ ማንም ምንም በምንም አንፈልግም ደግሞ አይሆንም። ሲጀመር ማለት ነው። ግን እሱ በእንደዚህ አይነት ብልሃት እሷ ዳኔጋ ሄዳ ሀብል የተቀበለችውን እሱም ለዚህ ሴት ይሰጣል፣ እንዴት እንደሆነ ስሜቱ ምናምን ይጠይቃታል። ለዛ ነው። ሌላው ሲቀጥል እንግዲህ የልደቷ ቀን የሚፈጠረው ነገር በጣም ያሳስባል። አይዶ ነው፣ ብቻ አላውቅም። ሶ ሲም እዛ ተለያየቻለሁ እያለች ነው። ዛሬ እንደውም ተገናኝተው ነበር፣ ቪዲቸውን አላየሁትም ብቻ ውጥቅጥቅጥጥ ያለ ነገር ነው በነገራችን ላይ አሁን ላይ ማለት ነው ግን ብሩኬና ሃይሚ ግን መታረቅ ትፈልጋለች ከብሩኬ ጋር ግን የሆነልኝ ይዟታል ለምን ጠረጠረኝ የሚለው ነገር አሁን ይችን ልጅ ትጠረጥራለች አትጠረጥርም እስኪ እኔ ሀብል አድርግላት እና እሷ ምንድን የሚሰማ ስሜት ያንን ነገር ለማወቅ ነው የፈለገው ብሩኬ እንጂ ይችን ልጅ አፍቅሯስ ምንድን የሚመስላችሁ እናንተ እንዴ ሃይሚን እንኳን ፍቅር አፈቀርኩ ብላ ፕራንክ ስታደርገው ፍቅር ቀልድ ነው ያደን እንደሚላት እናንተ እንዴት ነው የምታስቡት ብዙ ነገሩን ነግሯችሁ እያያችሁ ተናግሮ እንዴ ስለዚህ መረዳት ያለባችሁ እቺ ልጅ ለምን መጣች የሚለውን ነገር ነው። ሌላ ምንም ግን፣ በዚያ አጋጣሚ ሃይሚዬ እንደው ውይ ይቅርታ ብለሽ በስነ ሰዓት ታርቀሽ ቢሆን ይችላል ነበር። ስታቅፈው እንዴት እንደሰቀጠጠኝ አስጠላኝ፣ ስታቅፈው ማለት ነው ማለት እኔ ከሀይሚ ጋር ስለሆነ ስታቅፈው እንትን የምለው ብቻ። እንጃ የሆነ ኮንፎርት አልተሰማኝም። እንደገና ደግሞ ብዙ ወንዶች አቅፋ ስላዩዋትም ትንሽ ደብሮኛል፣ ግን ያው ወንድሜ ያመጣበትን ነገር ስለነገረኝ ምንም ማድረግ አይችልም። ባላቅ ኖሮ ነበረ ግን ነግሯል፣ ተናግሯል። ስለ ተናገረ እንደዚህ እንደዚህ ነው ማለት እኛ አንችልም። ስለዚህ ውድና የተከበራችሁ የቡቡ እህቶች በዚሁ አኩርታችሁት መጨረሻውን ቪዲዮ እናያለን። ቡቡዬ ግን አንድ ነገር አስጠነቅቃለሁ። ነግሬ ያለው ይሄን ነገር አምጥተሃል እንዳመጣው እስከ መጨረሻ ድረስ እ እንደው ወለም ዘለም እንዲህ ሀይሚና ጠዋት ምናምን ብለ በመጨረሻ ሰዓት ስደርስ የራሴ ቆፈርኩት ጉድጓድ ምናምን ብለ በታለቃቅስ ወይኔ እናንተ አንላቀቅም። በቃ አምጥተል አምጥተዋል። ይሄ ነገር በፈለገ ነገር ይለቅ፣ ምንም አይነት ነገር ድምጽ እንዳታሰማ ዛሬ ማርክ ሲያለቅስ በጣም አናዶኛል። ስለዚህ ቡርጌ አስጠነቅቃለሁ። በመጨረሻ ሰዓት በሆነ ነገር ሀይሚም ልትበቀል ትችላለች። አሁን እንደዚህ ስታደርግ ይዛ የምትመጣውን ነገር አታቅም። ሁሉንም ነገር ለመጋፈጥ ዝግጁ መሆን አለብህ። አለበለዚያ እሷ የሆነ ነገር ስታመጣ እንደገና ደግሞ አንተ የሆነ ነገር መቀየር ወፍ የለም። አንዛ መሐመኛ እህቶች በዚሁ ጀምርሃል እኔ ቀብራራው ብለሃል። በቃ አስጨርሰው፣ ወይ ሃይሜም ወደ አንተ የምታመጣበት መንገድ አስተካክል። ወይ ደግሞ ብቻ የሆነ ነገር ሃይሜም የሆነ ሰው ይዛ ከመጣች ሳንበዲ በቃ በቃ አለቀ። ምንም አዲስ ነገር የለው። ቤተሰቦች እና በስተመጨረሻ እንዳታንቀጠቅጥ ዋ ስለዚህ መንቀጥቀጥ ከፈለግ ተንቀጥቀጥ፣ ግን ተንቀጥቅጠ ማየት አንፈልግም። ስለዚህ ቀጥልበት። ብዙ ጊዜ ደግሞ አይዲያ ስትሰራ በቃ አታብራራ፣ የገባው ይግባው። ምንም ብታደረግ ምን ሰው ከመርገጥ ወደኋላ አይልም። አንተ ግን ለእኛ አስበ እንደሆነ እናውቃለን። ብዙም ይጨነቁ ስላሉ ለእነሱ ነው ብሏል። እሱ ተናግሯል። እናቶችም እህቶችም አሉ ይጨነቃሉ ብሏል። ግን ይሄም ቪዲዮ ያመጣሁበት ዋነኛ ነገር ታውቃላችሁ ብሏል። ኦልሬዲ አውቀናል እኛ። ምንም አዲስ ነገር የለውም። ስለዚህ ቲክታከሮችም ተሳደቡ ይመቻቸው። እኛ ግን አንሳደብም። ሃይሚና ብሩኬን በአንድ ነው የምናያቸው። ምክንያቱም ተናግሯል ያለውን ነገር ሃይሚ ሚዛ ምትመጣውን እናያለን። ብሩክ ግን አደራ አደራ አደራ